ቁጥር ሁለት ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር ሁለት የፓፒዮ ቀጣይ የጀብድ ታሪክ ያደረጋችሁ አድማጮቻችን ህዝባዊና ዋናው ዳኛ የኢንስፔክተር መዝሌን ምስክርነት ማጥራት ፈልገዋል። ኢንስፔክተሩ ግን ስለ ግድያው አላውቅም፣ ፓፒዮ ግን ብዙ ወንጀለኞችን በመጠቆም አግዞኝ ያውቃል ብሎ ሌላ ታሪክ አምጥቷል። ይህ ፓፒዮንና ጠበቃውን አስደንግጧል። ፓፒዮ እንደሚለው ከኢንስፔክተሩም ሆነ ከሌሎች የህግ ሰዎች ጋር በመተባበር ያስያዘውም ያስቀጣውም ወንጀለኛ አልነበረም። ለዚህ ደግሞ ኢንስፔክተሩ ማስረጃ ማቅረብ አልቻለም። ፓፒዮና ጠበቃው የፓፒዮን ንጽህና ለማሳየት የተለያዩ ማስረጃዎችና ምስክሮች አቅርበዋል። ችሎቱ ግን ረጅምና እልህ አስጨራሽ ነበር። ይባስ ብለው ፓፒዮን ገዳዩ ኮርሲካዊው ፓፒዮሮዥ ነው ብሎ እንዲመሰክር ብለው ሌላ ጦስ ውስጥ ሊከቱት ነበር። የሆነ ሆኖ እዚህ ላይ ውሳኔ ከመስጠት የክሱ ሂደት እንዲቀጥል አቃቢ ህጉ ጠይቋል። ፓፒዮ ለትንሽ ሊያመልጥ ነበር። ነገር ግን ነገሮች ይበልጥ እየተወሳሰቡ መሆኑን እየተመለከተ ነው። ፓፒዮ ቁጥር ሁለት ክፍል ሀምሳ አራት ነው። ፓፒ እነዚያ የሜትረ ካስኙ አረፍተ ነገሮች የሚያረጋግጡት በበሰበሰና መያዣ መጨበጫ በሌለው የወንጀል ክስ ምክንያት እርግማን እንደወረደብህ ነው። ምክንያቱም ያ ሐቀኛ መሳይ የሕግ ሰው በእጁ ላይ ግልጽ የማያሻማና ስተት የማይወጣለት የክስ መዝገብ ቢኖረው ኖሮ በዚህ ክስ መቀጠል አልችልም፣ የፍርድ ሂደቱ መሰረዝ አለበት ሊል አይችልም ነበር። ይልቁንስ ክቡር ፍርድ ቤቱ የሄኮርስኪያዊ ሮዤ የሚባለው ሌላኛው የሄነሪ ሻሪ ማደናገሪያና ከዋናውን የክስ መስመር አፈንግጠን እንድንወጣ በሚል የተፈጠረ ሰው ነው እኛ ስለ ኮሪስካዊ ሮዤ ከተነገረው አንዱንም ቃል አናምንም እኔ በተከሳሹ ላይ የጥፋተኝነት ውሳኔ ለማስወሰን የሚያስፈልጉ በቂ መረጃዎችና ማስረጃዎች እዚህ አሉኝ ስለዚህ የምፈልገው ክሱን እንዲቀጥል ነው ነበር የሚለው እሱ ግን እንደዚህ አላለም ለምን እንደዛ አላለም ምክንያቱም ሰውየው አንድም ከፖሊሶች የውሸት ወጥመድ ውስጥ ወድቋል፣ አለዚያም የተሰጠው የክስ መዝገብም ሆነ የተናገረው ነገር ህሊናውን ሙሉ በሙሉ አላሳመነውም። ምናልባት የክሱን መዝገብ ያደራጁትን አሳማ ፖሊሶች ሐቀኝነት በተመለከተ ራሱን ጥያቄ መጠየቅ ስለጀመረም ሊሆን ይችላል። ፓፒ በወቅቱ የ24 ዓመት ወጣት ነበርክ። እናም በሚያሳፍር ሁኔታ ክሳቸው አፈርድሜ እየገባ መሆኑን በተረዱበት ቅጽበት ነው አሳማዎቹ የኮርስካዊው ሮዥ ጉዳይ የሌለ የውሸት ፈጠራ መሆኑን አሳምረው እያወቁ ያንን ምክንያት አድርገው ራስህን ነጻ ለማውጣት የሄድክበትን ያን ሁሉ መንገድና ልፋትህን ምን አስቀርተው የረቱ። እንደዚያ በማድረግ ከሚቀጥለው ችሎት በፊት ሌላ ሴራ መጎንጎን እንደሚችሉ ተስፋ አድርገው ነበር። በዚያ የተንኮልና የክፋት ማኅደር በሆነው ጭንቅላታቸው ውስጥ በሚቀጥለው ጊዜ ሌላ ችሎት፣ ሌላ ሰብሳቢ ዳኛ፣ ሌላ አቃቤ ሕግ እንደሚኖርና ችሎቱ የሚውልበት ፍርድ ቤት የሚኖረው ድባብም እንደ መጀመሪያው በብርሃን የተሞላ ትልቅ ሐምራዊ መኝታ ቤት መምሰሉ ቀርቶ ለእኔ የማይስማማና ደም የለበሰ ቄራ እንደሚመስል ተስፋ አድርገዋል። በኢንስፔክተር ሜዙ ተንኮልና በአቃቤ ሕጉ ጥያቄ የፍርድ ሂደቱ ቆመ። እናም በክስ መዝገቡ ላይ ተጨማሪ ምርመራ እንዲደረግ ታዘዘ። እንደዚያ ሲደረግ ያ ለሁለተኛ ጊዜ መሆኑ ነው። በወቅቱ ታትመው ከወጡት ጋዜጦች መካከል አንዱ አስተያየት ሲሰጥ የክሱ ሂደት ለዚያን ጊዜ ያህል ሲካሄድ ቆይቶ ካለ ፍርድ ቤት ውሳኔ መጠናቀቁ ያልተለመደ ክስተት ነው ብሎ ነበር። በርግጥ ከዚያ በኋላ የተጠየቀው ተጨማሪ ምርመራ ተካሂዶ ነበር። ይሁንና ምንም አይነት አዲስ እውነት አልተገኘም። በርግጥም ኮርሲካዊ ሮዥም በጭራሽ አልተገኘም። እንደዚያ የሚባል ሰው አልነበረማ። በዚህኛው ተጨማሪ ምርመራ ወቅት የጋርድ ሪፐብሊክ ሰቦች ሲጠየቁ የዚያን ቀን ችሎቱ አጭር እረፍት በነበረበት ወቅት ኢንስፔክተር ሚሱ ወደ ነበርኩበት ክፍል መጥቶ ያደረገውን ነገር በተመለከተ እውነታውን አውጥተው ተናገሩ። ያም ሆነ ይህ ጉዳዩ ዝም ብሎ ቢታይም የተከሰስኩበትን ወንጀል በተመለከተ ንጽሕናዬን ያወጅኩ ያንንም በምክንያት ያስረገጥኩ በመሟገት ያረጋገጥሁና ባቀረብኩት መከራከሪያ ፍርድ ቤቱን አሳምኜ ለእኔ እንደ ወገኑ ከሁኔታቸው የተረዳሁ እንደ እኔ ያለ አንድ ተከሳሽ እንዴት ለምን ብሎ ነው በጊዜ ብዛት የገነባውን ጉዳይ ወዲያሽ ቀን ጥሮ ጥሎ በድንገት እኔ በቦታው ነበርኩ፣ ነገር ግን ወንጀሉን አልፈጸምኩም ጥይቱን የተኮሰው ኮርሲካዊ ሮዥ ነበር ሊል የሚችለው ፓፒ። ሁለተኛው የፍርድ ቤት ሂደትስ እንዴት ነበር? በመጨረሻውና በወሳኙ ችሎት ወቅት ተጸርቶ የተዘጋጀው የጊሎቲን ስለት ስራውን መስራት የጀመረበት የ25 ዓመት ወጣትነቴና እምነቴ በድሜ ይፍታህ ከባድ መዶሻ የተደቆሰበት በራስ መተማመኑ እንደገና የተመለሰለት የሚመስለው ኢንስፔክተር ሚዙ በሐምሌው ችሎት ወቅት ስህተት እንደ ፈጸመ አምኖ አቃቤ ሕጉን ይቅርታ የጠየቀበት እኔ ደግሞ ኢንስፔክተር ሚዙ የተደበክበትን የሐሰት ጭንብል ገፍፌ አንስቼ መለመላህን አቆምሃለሁ ብዬ የፎከርኩበት ነበር። ፓፒ ለመሆኑ ያን ሁሉ ነገር እንደገና በማስታወስ በእውነት በዚያ ውስጥ ራስህን በሐሳብ መጥመር ትፈልጋለህን? ያንን የችሎት ክፍል፣ ያንን ግራጫማና የሐዘንን ድባብ ያጠላበት ቀን እንደገና የምር ማየት ትፈልጋለህ? ያ ድርጊት ከተከሰተ በኋላ ሰላሳ ሰባት ዓመታት እንዳለፉ ስንት ጊዜ ልንገርህ። በሞን ማትረ ውስጥ በቦልቫር ዴክሊሽ መንገድ ላይ ባለው አግዳሚ ወንበር ላይ እንደገና ለመቀመጥ ለሰላሳ ስድስት ዓመታት ያህል ትግል እንድታደርግ ያስገደደህን ያን አገጭህ ላይ ያረፈ የጭካኔ ቡጢና የተሰነዘረብህን በትር ህመም እንደገና ማድመት ትፈልጋለህ ብዬ ራሴን በድጋሚ ጠየቅኩት። ምላሼ አዎ የሰው ልጅ የመጨረሻ ልሽቀት ንቅዘት መበስበስና ውርደት ወዳለበት ወደ ታች ወደ አዝቅቱ ግርጌ ይዘው የወሰዱኝን እነዚያን የመሳሰሉ የመጀመሪያ ደረጃዎች በእርግጥ ማየት እፈልጋለሁ። ስለ ተጓዝኩበት መንገድ የተሻለ ግንዛቤ እንዲኖረኝ በእነዚያ የመሰላሉ ደረጃዎች ላይ አንድ ባንድ እየተራመድሁ እንደ እንደገና ወደ ታች መሄድ እፈልጋለሁ ብዬ ራሴን አሳመንኩ። በሁለተኛው የፍርድ ሂደት ወቅት በመጀመሪያው ቀን ባሪፉ የተሰፋ ሱፍ ለብሼ መልከ መልካምነቴና ወጣትነቴ በግልጽ ጎልቶ እየታየ ወደ ፍርድ ቤቱ የችሎት ክፍል ውስጥ ስገባ ሁሉ ነገር ከቀድሞው የተለየ እንደነበር አስታውሳለሁ። ሲጀመር በተከመረው ደመና ምክንያት ሰማዩ በጣም ዝቅ ያለና ዝናባማ ስለነበር ለክፍሉ ብርሃን ለመስጠት ጣራው መሃል ላይ የተንጠለጠለውን ባለብዙ ዘርፍ ትልቅ መብራት ማብራት ነበረባቸው። በዚህ ጊዜ በጊሎቲን ስለት የተቀሉ ሰዎችን ጭንቅላት በያዘ ቅርጫት ውስጥ ተነክረው የወጡ ይመስል ምንጣፎቹ፣ መጋረጃዎቹ፣ የዳኞቹ ካባዎች ብቻ፣ ሁሉም ነገር ደም በሚመስል ቀይ ቀለም ተሸፍኖ ነበር። በዚህ ጊዜ ዳኞቹ የዓመት ረፍታቸውን ለመውጣት የሚቸኩሉበት ጊዜ አልነበረም። ሁሉም ከዚያ መመለሳቸው ነው። በዚህ ጊዜ ሁሉም ነገር በበጋው የሐምሌወር ከነበረው የተለየ ነበር። የአየር ሁኔታው የዓመቱ ወቅት የሰብሳቢ ዳኛው ባሕሪና የዚያን ቀን የነበረው ቀልብ የአቃቤ ሕጉ ስሜትና ከህብረተሰቡ የተወጣጡ የሸንጎ አባላት የተከሳሾቹና የህግ ጠበቆቹ ያሉበት አካላዊ አቋምና ቅርጽ አንዳንድ ጊዜ በፍትህ ሚዛኑ ላይ ተጽዕኖ ሊያሳድሩ እንደሚችሉ ከማንኛውም ሰው በተሻለ ነባር የፍርድ ቤት ሰዎች ጠበቆች ዳኞችና የመሳሰሉት ያውቃሉ በሁለተኛው ችሎት ጊዜ ሰብሳቢ ዳኛ ሆነው የተሾሙት ሰውዬ እንደ ከዚህ በፊቱ ዳኛ ጉዳዬን ራሴው እንዳብራራ እድል አልሰጡኝም። በአንድ አይነት አሰልቺ ድምፅ በችሎቱ ጸሐፊ በተነበበው የክስ መዝገብ በደንብ የረኩ ይመስላሉ። ከህብረተሰቡ የተወጣጡት ዐሥራ ሁለቱ የሸንጎ አባላት አስተሳሰባቸው እንዳየሩ ጸባይ ቀዝቃዛና ደባሪ ነበር። ያንን ደግሞ ውሃ በቋጠሩ ሕይወት አልባና ቂላቂል በሆኑ አይኖቻቸው ውስጥ ማየት ይቻላል። እናም ባሰስ ገሰስ የተሞላውን የሐሰት የወንጀል ክስ ሙሉ ለሙሉ ተቀበሉት። የጊሎቲን ዋና አዛዥ ስለሆነው አዲሱ አቃቤ ሕግ የሚጠቀስ አንዳችም ሰብአዊነት አልነበረም። ይህን ሁሉ ነገር የተሰማኝ ወይም ያወቅኩት ልክ ችሎት ውስጥ ገብቼ ዙሪያ ገባውን በፍጥነት በቃኘሁበት ቅጽበት ነበር። ፓፒዮ ተመልከት በተገቢው ሁኔታ ራስህን ለመከላከል የምትችለው በእንደዚህ ያለ ፍርድ ቤት ውስጥ አደለም፣ ብዬ ለራሴ ነገርኩት። እናም በትክክል እንደገመትኩት ከሆነ ለሁለት ቀናት በቆየው በዚህኛው የፍርድ ሂደት እንድናገር የፈቀዱልኝ ከስንት አንዴ ነበር። ልክ እንደ ሐምሌው ሁሉ በዚህኛው ችሎትም ላይ የቀረቡት አንድ አይነት ምስክርነቶች አንድ አይነት መረጃና ማስረጃዎች ነበሩ። በዝርዝር መግለጹ አሁን ምንም ትርጉም የለውም። ከአንድ ለውጥ በስተቀር ሁሉም ነገር ተመሳሳይ ነበር። በዚህኛው ችሎት ጊዜ በጣም ከተበሳጨሁና ጮክ ብዬ ከተናገርሁ ወዲያውኑ አፌን እንድዘጋ ያዙኝ ነበር። በእውነቱ በዚህኛው ችሎት ጊዜ የተገኘ አንድ ብቻ አዲስ መረጃ ነበር፤ ይኸውም ልሉ ፌርና የሚባለውና የሐምሌው ችሎት ከመራዘሙ በፊት ምስክርነቱን ለመስጠት ጊዜ ያልነበረው የታክሲ ሹፌር ለእኔ ምስክር ሆኖ መቅረቡ ነበር። በወቅቱ አሳማዎቹ ያንን ሹፌር በፍጹም ፈልገው ማግኘት አልቻሉም ነበር። እንደ አቃቤ ሕጉ ክርክር ያ የታክሲ ሹፌር በእኔ የተፈጠረ በእውነተኛው ዓለም ያልነበረ አፈ ታሪክ ነው። ሆኖም ልሉ ለእኔ በጣም ጠቃሚ ምስክር ነበር። ምክንያቱም የዚያን ቀን ምሽት እሱ የኤሪስን ቡና ቤት በር በርግዶ ወደ ውስጥ ገብቶ ሲያበቃ እረ ጎበስ አሁን ውጭ ተኩስ ነበር ብሎ ጮክ ብሎ ሲናገር እኔ እዚያ ቡና ቤት ውስጥ ነበርኩ። ይሁንና ያን የታክሲ ሹፌር ሆን ተብሎ የተዘጋጀ የሐሰት ምስክር ነው ብለው መረጃውን አጣጣሉት። ያንን ሁኔታ ሳስታውስ ከሰላሳ ስድስት ዓመታት በኋላ እዚያ አረንጓዴ አግዳሚ ወንበር ላይ ቁጭ ባልኩበት እንደገና ኃይለኛ ንዴት ያዘኝ። ቅዝቃሴውም ሆነ ማካፋት የጀመረው የዝናብ ጠብታ አልተሰማኝም ነበር። የኤርስን ቡና ቤት አለቃ በምስክሮቹ ሳጥን ውስጥ እንደገና አየሁት። እንደሱ ምስክርነት የግድያው ቀን ሌሊት ሉሉፌር የተባለው የታክሲ ሹፌር ወደ ቡና ቤቱ ገብቶ ከውጭ ጥይት መተኮሱን መስማቱን በተመለከተ ሲናገር ልሰማ የምችልበት ሁኔታ የለም። ምክንያቱም ከሁለት ሳምንታት በፊት ወደ ኢሪስ ቡና ቤት ድርሽ እንዳልል ከልክሎኝ ነበር። ከኢሪስ ቡና ቤት ባለቤት ምስክርነት በመነሳት ስለ እኔ ማለት የሚቻለው በግድያ ወንጀል በተከሰስኩበትና ነጻነቴን እንዲሁም ምናልባትም ሕይወቴን አደጋ ላይ በሚጥል በእንደዚህ አይነት ከባድ ጉዳይ ላይ እንድገባበት ራሱ ያልተፈቀደልኝ ቡና ቤት በወንጀሉ ቦታ እንዳልነበርኩ ንጽሕናዬን ለማረጋገጥ እዚያ ነበርኩ ብዬ የምጠቅስ በጣም ቂል ሰው መሆኔን ነው። አስተናጋጁም ያለቃውን የምስክርነት ቃል በማስረገጥ መሰከረ። ያው እንደሚጠበቀው ቡና ቤቱ እስከ ሌሊቱ 11 ሰዓት ድረስ ክፍት ሆኖ የሚቆየው ከፖሊስ በተገኘ መልካም ፈቃድ መሆኑን ጨምረው ሳይገልጹ ቀርተዋል። እውነቱን ከተናገሩ የቡና ቤቱ የመዝጊያ ሰዓት ከ11 ሰዓት ወደ ሌሊቱ 8 ሰዓት ይመለሳል። በሁለቱም አልፈርድባቸውም። የቡና ቤቱ ባለቤት ንግዱን፣ አስተናጋጁ ደግሞ ጉርሻውን ከአደጋ መጠበቅ ነበረባቸው። እኔን ከክስ ነፃ ለማድረግ ጠበቆቼ ሜትር ሬሙን ሁቤርና ሜትር ቢፌም የቻሉትን ያህል ሁሉ አድርገዋል። ሜትር ቢፌ እንደውም በተደረገብኝ ነገር ሁሉ ቆሽቱ ከማረሩ የተነሳ ከኢንስፔክተር ሚዙ ጋር ወደ ግልጽ ጦርነት ውስጥ ገብቶ ነበር። በዚህም ምክንያት ኢንስፔክተሩ በበቀል ተነሳስቶ ሜትር ቡፌ በጥብቅና ሙያው እንዳይቀጥል ለማድረግ ሲል የጠበቃዬን ግላዊ የወሲብ ታሪክ በተመለከተ ዝርዝር መረጃ በሚስጥር በማውጣት ስሙን እስከ ማጥፋት ደረጃ ደርሷል። ምስክር ማሰማት፣ መስቀለኛ ጥያቄ ማቅረብ፣ መሟገት የመሳሰሉ የፍርድ ሂደቶች አልቀው አሁን መጨረሻው ደረሰ። ለመናገር እኔ የመጨረሻው ሰው ነበርኩ። ምን ልል እችላለሁ? ክቡር ፍርድ ቤት፣ የተከበራችሁ የህዝብ ተመራጭ ዳኞች፣ እኔ ንጹሕ ሰው ነኝ። ፖሊስ የከሰሰኝ ሆን ብሎ በሐሰት ነው። ከዚህ ሁሉ ሂደት በኋላ ልል የምችለው በቃ ይሄንን ብቻ ነው አልኩኝ። ከዚያ የፍርድ ውሳኔ ላይ ለመድረስ የመደበኛው ፍርድ ቤት ዳኞችና የህዝብ ተመራጭ ዳኞች ከችሎት ተነስተው ወደ ውስጥ ገቡ። ከአንድ ሰዓት በኋላ ሲመለሱ ቦታ ቦታቸውን እስከሚይዙ ከተቀመጥኩበት ተነስቼ ቆምኩ። ከዚያ ከጥቂት ደቂቃዎች በኋላ የደረሱበትን የፍርድ ውሳኔ ሊያነቡ ሰብሳቢው ዳኛ በተራቸው ተነስተው ቆሙ። ከዚያ ወደ እኔ እየጠቆሙ ተከሳሽ ተነስተው ቁም አሉኝ። ይህኔ በቦሊቫር ዴክሊሺ መንገድ ዳር ከዛፎች ስር ባለ አግዳሚ ወንበር ላይ መሆኔን ሁሉ ረስቼ ፍርድ ቤት ውስጥ እንዳለው ያህል ከልቤ አምኜ ከተቀመጥኩበት ብድግ ብዬ እቆማለሁ ስል ተንገዳግቼ በቂጤ ወደቅሁ። ስለዚህ መቆም ሲገባኝ እዚያው በቦሊቫር ክሊሼ ከዛፎች ስር መሬት ላይ እንደተቀመጥኩ በጥቅምት 1931 ዓ ም የሰማሁትን የሰብሳቢ ዳኛውን ደረቅ ድምፅ ከ36 3 ሳ ዓመታት በኋላ በ1967 ዓ ም በድጋሚ በህሊና የሰማሁት ተከሳሽ ሄነሪ ሻርየ ሮላንድ ለፔቲ በተባለ ግለሰብ ላይ ለፈጸምከው የመግደል ወንጀል ከከባድ የጉልበት ስራ ጋር የእድሜ ልክ እስራት ተፈርዶብሃል። ፖሊስ እስረኛውን ወዲያ ውሰድ ብለው፣ እስከ ዛሬ ባሰብኩት ቁጥር ሰውነቴ ላይ ቅዝቃዜ የሚለቅብኝን የፍርድ ውሳኔ በንባብ አሰሙ። ያኔ እዚያ መሬት ላይ ተቀምጬ እጆቼን ለመዘርጋት ቃጥቼ ነበር። በካቴና የሚያስረኝ አንድም ሰው ግን በአካባቢው አልነበረም። ከጎኔ ጋርድ ሪፐብሊካ የሚባሉት ዘቦች አልነበሩም። ከአግዳሚ ወንበሩ ሌላኛው ጫፍ ላይ መቼ እንደመጣች ያላየኋት ራሷን ከቅዝቃዜውና እየጣለ ከነበረው ካፊያ ለመከላከል ብላ አሮጌ ጋዜጦች ጭንቅላቷ ላይ አድርጋ ኩርምት ብላ ከተቀመጠች አንዲት አሮጊት በስተቀር ማንም ሰው አካባቢው አልነበረም። ቀደም ሲል ተደነቃቅፌ ወድቄ ከተቀመጥኩበት መሬት ላይ በመጨረሻ ላይ እንደምንም ብዬ ተነስቼ ቆምኩኝ ከዚያ አግዳሚ ወንበሩ ጫፍ ላይ ኩርምት ብላ ወደ ተቀመጠችው የዕድሜ ልክ ድህነት የተፈረደባት አሮጊት ሴትዮ ቀረብ ብዬ ለብሳው የነበረውን ጋዜጣ ገለጥ አድርጌ የመቶ ፍራንክ ኖት እጇ ላይ አስቀመጥኩኝ ከእሷ ድህነት ጋር ሲነጻጸር ለእኔ የዕድሜ ልክ ፍርዱ የቆየው ለ14 ዓመታት ብቻ ነበር። ከእኔው ሞን ማትራ ጠገብ ድርሽ እንዳልል አድርጎ ከሞላ ጎደል ለ14 ዓመታት አርቆ ወርውሮ የጣለኝን ያን የማይታመን የፍርድ ውሳኔ ለመቀበል በቆምኩበት በሁለተኛው ችሎት የመጨረሻው ትዕይንት እንደ ታጀብኩ ከነበርኩበት ከዚያ አረንጓዴ አግዳሚ ወንበር ካለበት አካባቢ ተነስቼ በዛፎቹ ስር ተጠልዬ የፖሊቫር ዴክሊሽን መንገድ መሃሉን ይዤ ወደ ፕላስ ፒጋል አደባባይ ተጓዝኩ። እዚያ አስደናቂ አደባባይ ጋር ልደርስ ጥቂት ሲቀረኝ በአእምሮዬ ውስጥ የነበረውና የኖረ ትውስታ እያመጣ ያሳየኝ የነበረው ያ አስማተኛ የሲኒማ መብራት ጠፋ። ያኔ ከባቡር ጣቢያው መውጫ በር ላይ ጥቂት የጎዳና ተዳዳሪዎች ቁጢጥ ብለው ተቀምጠው ጭንቅላታቸውን በጉልበታቸው ውስጥ ቀብረው ተኝተዋየው። ከዚያ ታክሲ ፍለጋ ባይኔ አካባቢውን በፍጥነት ማማተር ጀመርኩ። የሚያብረቀርቀውን የኤሌክትሪክ ብርሃን የከለሉትን የዛፎቹን ጥላ ጨምሮ በውስጡ ቀይ ብርሃን የሚያንጸባርቀውንና አናቱ ላይ የንፋስ ወፍጮ ቅርጽ ያለውን ሙላ ሩዥ የተባለ ዝነኛ ቲያትር ቤት የያዘው ብሮህ ፕላስ ፒጋል አደባባይ እኔን የሚስበኝ አንዳች የቀረው ነገር አልነበረውም። ያ ቦታ በአንድ በኩል የድሮ የወጣትነት ጊዜን በጣም ሲያስታውሰኝ፣ በሌላ በኩል ደግሞ ከእንግዲህ ይህ ቦታ ያንተ አይደለም ያለም መሰለኝ። አዎ እዚያ ቦታ ላይ ሁሉም ነገር ተለውጧል ፓፒ አልኩት ራሴን። በሀያዎቹ የዕድሜህ መጀመሪያ አካባቢ የነበሩት ትዝታዎችህ ሞተው እንደተቀበሩ በዓይንህ ለማየት ካልፈለግ ከዚህ አካባቢ ተነስተህ በፍጥነት ሂድ። አንድ ታክሲ አስቁሜ፣ እባክህ ጋር ደ ሊዮን የሚባለው ባቡር ጣቢያ ውሰደኝ አልኩት። ከዚያ ጓዜን ይዤ የከተማ ውስጥ ባቡር ተሳፈሬ ወደ እህቴ ልጅ ቤት እየሄድኩ እያለ ከተፈረደብኝ በኋላ ጠበቃዬ ሜትር ሬሙን ሁቤር ወደ ግዛት እስር ቤት ከመላኬ በፊት በጊዜያዊነት ታስሬ የነበረበት እስር ቤት ድረስ ይዞ መጥቶ እንዳነባቸው የሰጠኝን ስለ እኔ ጋዜጦች ላይ ወጥተው የነበሩ ዜናዎችንና ሐተታዎችን ሁሉ አስታወስኩ። ሁሉም ጋዜጦች በክሴ ዙሪያ ስለነበረው ጥርጣሬ ሳይጠቅሱ ማለፍ አልቻሉም። ለዦርናል የሚባለው ጋዜጣ እንደውም አጠራጣሪው ክስ የሚል ርዕስ ያለው የዜና ሐተታ እንደጻፈ አስታውሳለሁ ወደ ፈረንሳይ ከተመለስኩ በኋላ በወቅቱ ታትመው የወጡትን እነዚህን ጋዜጦች ፈልጌ አግኝቻቸዋለሁ። ለናሙና ያህል የተወሰኑትን ላውሳ። ጥቅምት 27 ቀን 1931 ዓ ም የታተመው ለማታ የተባለው ጋዜጣ በክሱ ሂደት ውስጥ ወደ ሰላሳ የሚጠጉ ምስክሮች ተጠርተው መስክረዋል። ለክሱ ምናልባት የአንድ ሰው ብቻ ምስክርነት በቂ ሊሆን ይችል ነበር። ያም ሰው በጥይት ተመቶ የቆሰለው ሮናልድ ለፔቲን ታክሲ ጠርቶ አስቁሞ ያስገባውና ወደ ሟች ሚስት ቡና ቤት ሄዶ ባሏ በጥይት እንደቆሰለ ነግሯት ሲያበቃ ድራሹ የጠፋው ያ ያልታወቀው ሰው ነው። ሁለተኛውና የመጨረሻው ሁለት ቀናት የፈጀው ችሎት ለፓፒዮ ዱብዳ ነበር። አዲሱ ዳኛና ህዝባዊ ዳኞቹ ለፓፒዮ ብዙ ምድል ሳይሰጡ የእድሜ ልክ እስራትና ከባድ የጉልበት ስራ ብይነውበታል። ግልጽ ተአማኒ ማስረጃ ግን እንዳላገኙበት ሐቅ ነው። ጠበቃው በመጨረሻዋ ሰዓት የሰጠው በዘመኑ የታተሙ ጋዜጦች አጠራጣሪው ክስ ሲሉ በተለያየ አገላለጽ ተችተውታል። ፓፒዮ ስንቁ እነዚህ ጋዜጦችና የልቡ እምነት ብቻ ሆኖ በግፍ ወጣትነቱን ወደ ገበረበት ወህኒ ተወርውሯል። በምናብ ተውጦ ሰላሳ ሰባት ዓመታትን ርቆ ሲያስታውስ የተደበላለቀ ስሜት ይሰማዋል። ለማንኛውም ፓፒዮ ቁጥር ሁለት መጽሐፍ ትረካ የመጨረሻው ክፍል ክፍል ሃምሳ አምስት የቀጣዩ ቀን ባለተራ ነው። እንደተለመደው አስተያየቶቻችሁን ከዛሬ ጀምሮ እንቀበል ዘንድ በትረካው ላይ አስተያየት አለኝ እያላችሁ ጻፉልን። ደውለን ክፍል ሃምሳ አምስትንና የመጨረሻውን ካስደመጥን በኋላ የእናንተን የምናከብራችሁን አድማጮቻችንን አስተያየቶች እናሰማለን። ከመጽሐፉ ተራኪዎችና ከተርጓሚው ጋር የምናደርገውን ቆይታም በየጊዜ ቅደም ተከትላቸው እናስደምጣቸዋለን። አድማጮቻችን ስለ አብሮነታችሁ ከልብ እናመሰግናለን። በቀጣዩ ሰዓታችን በፓፒዮ ቁጥር ሁለት ክፍል ሀምሳ አምስት የመጨረሻው የትረካ ክፍላችን እንገናኛለን። ሰላም በያላችሁበት። ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ